ኢራን ሩሲያና ቻይናን ከጎኗ አሰለፈች። ሁሉም ቢተባበር ይላል ነው አይደበበ የት ይደረስ ነበር። ይህን ዘፈን አሁን እያንጎራጎረች ያለችው ኢራን ነች። ቴህራን ያም ያም ቢተባበር ብላ ቻይናና ሩሲያን ከጎኗ አቁማለች። እንዲህ በትብብር ካልሆነ አፈሰፊው የአሜሪካ ኤምፓየር ዋጥ ሰልቀጥ ከማድረግ አይመለስም። አሜሪካ ለቴል አቪቭ ዘብ ቆማላለች ጋሻና ጦርም ሆናላታለች እንግሊዝ፣ ፈረንሳይና ጀርመንም እንዲሁ እናደራደር በሚል ሰበብ ወገን እየለዩ ነው። ኢራን ስራ የበዛባቸውን ሄዝቦላና ሐማስን ይዛ የትም አትደርስም። ስለዚህ ሁነኛው መፍትሄ ወዲህ ነው። የኢራን ሩሲያና ቻይናን ወዳጅነት ያጠናንበትን ልዩ ዝግጅት አብራችሁን ቆይታችሁ ተከታተሉ። የአሜሪካ ኢምፓየር ግዙፍ ነው። ወሰኑም ዓለምን በሙሉ ያካልላል። የአሜሪካ ኤምፓየር ማዕከሉን ሰሜን አሜሪካ አድርጎ ሙሉ ዓለምን ሲገዛ ኖረዋል። ከላቲን አሜሪካ እስከ አውሮፓ፣ ከአፍሪካ እስከ እስያ ብሎም እስከ አውስትራሊያና አንታርክቲካ ድረስ ሁሉም ለአሜሪካው ኤምፓየር ይገዛሉ። ባይገዙ እንኳን ከኤምፓየሩ ጋር ወዳጅ ናቸው። ከእነዛ መሃል ግን ሶስቱ የተለዩ ናቸው። የአሜሪካ ኤምፓየር ያልዋጣቸው ሶስት ሀገራት አሉ። እነዚህ ሀገራት የአሜሪካ ኤምፓየር ሙሉ ዓለምን ለመጠቅለል በሚያደርገው ጥረት ማነቆ ናቸው። ኢምፓየሩ አውሮፓን ጨርሶ ለመጠቅለል ጫፍ ደርሶ ነበር። በመሃል ግን ራሻ እንቅፋት ሆና አደናቅፋት አለችው። ኢምፓየሩ መካከለኛው ምስራቅን ሊጠቀልል ጫፍ ደርሶ ነበር። ነገር ግን ኢራን የምትባል ድንጋይ ጠለፈችው። ኢምፓየሩ ደቡብ እስያን ሊውጥ ጫፍ ደርሶ ነበር። ኋላ ግን ቻይና የምትባል ሾ መጣ፣ አፉን ዘጋችው። የአሜሪካ ኢምፓየር በመላው ዓለም ለእርሱ ተገዣላያም ወዳጆን መንግስታትን ከማስቀመጥ የሚያግዙት ዋነኛ ማነቆዎች እነኚህ ናቸው። በአፍሪካና በላቲን አሜሪካ እንዳደረገው ሙሉ አውሮፓንና አሲያን መቆጣጠር ያልቻለውም በእነሱ ምክንያት ነው። መላ ዓለምን ብታስሱ ለአሜሪካ ኤምፓየር ሀያልነት እንደ ሶስቱ ማነቆ የሆነ የለም። የአሜሪካ ኤምፓየር በእያንዳንዱ የዓለም ጫፍ ራሱን ብቸኛ አድራጊ ፈጣሪ አድርጎ ከማቆም ያገዱት አገራት እነዚህ ሶስቱና ምናልባትም ሰሜን ኮሪያ ብቻ ናቸው። ቻይና፣ ራሽያ ኢራን በየራሳቸው ቀላል የማይባል ኃይል አላቸው። ሁሉም በያሉበት ቀጠና የበላይ ተጽዕኖ ፈጣሪ ሀገራት ናቸው። የሦስቱ ኃይል ሲዋሃድ ግን ከየትኛውም ሀገርም ሆነ ጥብረት የበለጠ ግዙፍ ነው። ከያዝነው ዓመት መግቢያ ወዲህ ቻይና ራሽያና ኢራን ግንኙነታቸውን በሰፊው ማጠንከር ጀምረዋል። ሦስቱ ሀገራት የሚለያዩባቸው በርካታ ጉዳዮች ቢኖሩም ሶስቱም በአሜሪካ በጠላትነት እየተፈረጁ በመሆናቸው የጋራ ስጋት አላቸው። ሶስቱ ሀገራት እስከ ዛሬ ድረስ የተለየ ወታደራዊ አሊያም ኢኮኖሚያዊ ጥምረት የላቸውም። ነገር ግን በ2021 መስከረም ወር ላይ ኢራን ቻይናና ራሻ አባል የሆኑበት የሻንጋይ የትብብር ድርጅት አባል ለመሆን በቅታለች። ይህ ሶስቱ ሀገራት በጋራ አባል የሆኑበት ትልቁ ድርጅት ነው። የሶስቱ ሀገራት ትብብር የአሜሪካን የሀያልነት ሕልም ጠፍሮ የመያዝ አቅም አለው። ኢራን በመካከለኛው ምስራቅ ሀያሉ ሀገር ናት። በተለይ ደግሞ በወታደራዊ ኃይልና በፖለቲካዊ ተጽዕኖ ፈጣሪነት የሚወዳደራት የለም። በኢኮኖሚ ደግሞ ከሳውዲ አረቢያ ቀጥሎ የመካከለኛው ምስራቅ ሁለተኛው ግዙፍ ኢኮኖሚ ባለቤት ናት። ወደ 90 ሚሊዮን የተሻገረው የህዝብ ቁጥሯም ከመካከለኛው ምስራቅ ትልቁ ነው። ቻይናም እንደምናውቀው ነው የእስያ ትልቁ ኢኮኖሚ እና የምድራችን ሁለተኛው ግዙፍ ኢኮኖሚ ባለቤት እንዲሁም ቀዳሚ የሸቀጥ አምራችና ኤክስፖርተር ናት። ምድራችን ትልቁ የህዝብ ቁጥርና ሶስተኛው ግዙፍ ወታደራዊ ኃይልም ባለቤት ናት። እንኳን ጥምረት መስረታ በራሷም አደገኛ ኃይል ናት። ራሻም እንዲሁ የአውሮፓ አምስተኛው ግዙፍ ኢኮኖሚ ባለቤትና የአውሮፓ ትልቁ የሆነው 144 ሚሊዮን የህዝብ ቁጥር ባለቤት ናት። በተጨማሪም የምድራችን ሁለተኛው ሀያል ወታደራዊ ኃይል እንዲሁም ትልቁ የኒክሌር መሳሪያ ክምችት አላት። የሶስቱ አቅም ተደመረ ማለት ወደ 1.5 ቢሊዮን የሚጠጋ የህዝብ ቁጥር የ17.5 ትሪሊዮን ዶላር ጂዲፒ እና ወደ 7 ሚሊዮን የሚጠጋ የሰው ኃይል ያለው ወታደራዊ ኃይል መፍጠር ይችላሉ። በተጨማሪ ደግሞ አንዳቸው የአንዳቸውን ድክመት መሸፈን ይችላሉ። ለምሳሌ ኢራን በምዕራባውያኑ ማዕቀብ ምክንያት ኢኮኖሚዋ በሙሉ አቅሙ እያደገ አይደለም። ቻይና ይህንን እውነታ በመመልከት በቀጣይ 25 ዓመታት በኢራን 400 ቢሊዮን ዶላር ኢንቨስት ለማድረግ የሚያስችላትን ስምምነት ከኢራን ጋር ከተፈራረመች ቆይታለች። በምላሹ ደግሞ ቻይና ከኢራን ቅናሽ ዋጋ ያለውና የማይቆራረጥ የነዳጅ አቅርቦት ታገኛለች። ይሄ ሁለቱንም ተጠቃሚ የሚያደርግ ሲሆን አሜሪካ ኢራንን በማዕቀቦች አማካኝነት ማንበርከክ እንዳትችል ያደርጋታል። ቻይናና ራሽያም እንዲሁ አንዳቸው ያንዳቸውን ክፍተት ሞልተው መስራት ይችላሉ። ለምሳሌ ራሻ በምድራችን ላይ ከፍተኛ ብቃት እንዳላቸው የሚነገርላቸውን የአየር መቃወሚያ ሚሳይሎች ለቻይና በከፍተኛ ቁጥር ትሸጣለች። ቻይና የኤስ 300 እና የኤስ 400 የአየር መቃወሚያ ሚሳይሎች ዋነኛ ገዢ ሀገር ናት። በተጨማሪ ደግሞ ግዙፉ የቻይና የማምረቻ ኢንዱስትሪ የራሻን የተፈጥሮ ጋዝ በከፍተኛ ሁኔታ ይጠቀማል። ስለዚህ ራሻ ለቻይና የኃይል ምንጭ ጭምር ናት። ቻይና ደግሞ በበኩሏ በራሻ ትልልቅ ኢንቨስትመንቶች አሏት። ራሻ የቻይናው ቤልቴን ሮድ ኢኒሽቲቭ አካል ስትሆን በተጨማሪ ደግሞ የቻይና ከምትሸጠው መሳሪያና የተፈጥሮ ጋዝ ግዙፍ ገቢን ታገኛለች። ቻይናና ራሻ የአንድ ጥምረት አካል ሲሆኑ የሁለቱ ድምር ወታደራዊ ኃይል ከየትኛውም የምድራችን ወታደራዊ ኃይል የበለጠ ይሆናል። ግዙፉ የቻይና የባህር ኃይል እና የሚሳይል ኃይል ከአስፈሪው የራሻ የኒውክሌር ኃይል ጋር ተዳምሮ ብርቱ ወታደራዊ ኃይል መፍጠር ይችላል። ኢራንም በተመሳሳይ ምዕራባውያኑ የከለከሏትን መሳሪያዎች የምታስገባው ከራሻ። በተጨማሪ ደግሞ ሁለቱም ሀገራት በሶሪያ ጦርነት ጊዜ ከበሽር አል አሳድ መንግስት ጎን ተሰልፈው ተዋግተው ነበር። የራሻ ባለሀብቶች ልክ እንደ ቻይና ሁሉ ኢንዱስትሪዎችን በኢራን በመገንባት ግዙፉንና ተመጣጣኝ ዋጋ ያለውን የኢራን የሰው ኃይል ወደ ገቢ መለወጥ ይፈልጋሉ። ስለዚህ ሦስቱ ሀገራት አንድ ጥምረት ቢመሰርቱ ሁሉም ከፍተኛ ጥቅም ያገኙበታል። እውነታው ይህ ሆኖ ሳለ ግን ሦስቱ ሀገራት ይህ ነው የሚባል ጠንካራ ጥምረት አልመሰረቱም ነበር። ልክ እንደ ሻንጋይ የትብብር ካውንስል ባሉ ተቋማት በጋር የሚሰሩ ቢሆንም ይፋዊ በሆነ መንገድ አሜሪካን ለማስቆም የሚያስችል ወታደራዊም ሆነ ኢኮኖሚያዊ ጥምረት የላቸውም። ከዚህ ደግሞ ምክንያቱ ብዙ ነው። ለምሳሌ ራሻ ኢራንን እንደ ጂኦፖለቲካዊ ተቀናቃኝ ትመለከታታል። በሁለቱ ሀገራት መካከል ካለው የቦታ መቀራረብ የተነሳ ራሻ ኃያል የሆነች ኢራን ለደቡባዊ ግዛቶቿ ስጋት እንደምትሆን ታስባለች። ደቡባዊው የራሻ ክፍል በታሪክ የተገንጣይ ኃይሎች መናገሻ እንደመሆኑ ራሻ ተገንጣይ ኃይሎችን በመደገፍ በእርሷ ላይ ጫና ማሳደር የሚችል ታላቅ ኃይል እንዲኖር አትፈልግም። ስለዚህ ከኢራን ጋር ትብብር በሚያስፈልግበት ጊዜ ትብብር እያደረገች ኢራንን ኃያልነት ከለመጠን የሚጨምር ሁኔታ ሲገኝ ደግሞ የኢራንን ኃያልነት ለመግታት ትሰራለች። ለምሳሌ ከኢራን ጋር ጂኦፖለቲካዊ ተቀናቃይ ለሆነችው ቱርክ የመሳሪያ ሽያጭ በማድረግ የኢራን ወታደራዊ ኃይል ገኖ እንዳይወጣ ለማድረግ ትሞክራለች። ራሺያና በቻይና መካከልም እንዲሁ ሙሉ ጥምረት እንዳይፈጠር የሚያግዱ ምክንያቶች አሉ። ራሺያ ዋነኛ ጠላቷ አሜሪካ እንደሆነች ብታውቅም በቻይና ላይ ጥገኛ መሆን አትፈልግ። ስለዚህ እንደ ህንድ ካሉ ሀገራት ጋር ጠንካራ ስትራቴጂካዊ ትብብር አላት። ህንድ ደግሞ ከቻይና ጋር ጂኦፖለቲካዊ ተቀናቃኝ ከመሆኗን በላይ በሁለቱ ሀገራት መካከል የከረረ የድንበር ውዝግብና ግጭት አለ። በፈረንጆቹ 2020 በሁለቱ ሀገራት ወታደሮች መካከል በተከሰተው ግጭት ጥቂት የማይባሉ ወታደሮች ሕይወታቸውን ማጣታቸው የሚታወስ ነው። ስለዚህ ራሽያ ከቻይና ጋር በመወገን ከህንድ ጋር ያላትን ስትራቴጂካዊ ወዳጅነት ማጣት አትፈልግም። በቻይናና በኢራን መካከል ያለውም ይሄው ነው። ምንም እንኳን ኢራን ከምዕራብ ዓለም የተጣለባትን መገለል በቻይናና በራሺያ በኩል ማስታገስ ብትችልም በሁለቱም ላይ ከመጠን በላይ ጥገኛ መሆን አትችልም። በአንድ የተወሰነ ኃይል ላይ ጥገኛ መሆን ለዛ ኃይል የኢራንን እጣ ፋንታ የመወሰን ከፍተኛ አቅም ስለሚሰጠው አቅሙን ተጠቅሞ ኢራንን አላግባብ ሊበዘብዝ ይችላል። ስለዚህ ኢራንም በቻይናም ሆነ በራሺያ ላይ ጥገኛ ላለመሆን ስትል ከእነርሱ ጋር ሙሉ ጥምረት ከመመስረት መታቀብ አለባት። ሶስቱ ሀገራት ትብብር የሚታይባቸው በርካታ ሁነቶችም አሉ። ለምሳሌ ሶስቱ ሀገራት በተደጋጋሚ የጋራ ወታደራዊ ልምምዶችን ያደርጋሉ። ሁሉንም የሚጠቅም ሆኖ እስካገኙት ድረስም የአሜሪካን ተጽዕኖ ለመግታት በጋራ ከመስራት ወደኋላ ይሉ። የጋራ ኃይላቸው ምን ያህል እንደሆነም በደንብ ይረዳሉ። ነገር ግን ራስ በራሳቸው ያላቸው መተማመን ጎደሉ ነው። በአሜሪካ መዋጥን የሚፈሩትን ያህል ራስ በራሳቸውም ይፈራራሉ። ስለዚህ በመካከላቸው ያለውን ጥምረት ሙሉ ከማድረግ ይልቅ እንደየ ሁኔታውና እንደየ ሀገራቱ ጥቅም የሚወሰን ያደርጋሉ። ዓለም አቀፍ ፖለቲካ እንደዚህ ነው። ወዳጅና ጠላት ሳይሆን ጥቅም ብቻ ነው ያለው። ኢራን ግራና ቀኙን ተመልክታ የሚሆነውንና እየሆነ ያለውን አስተውላ ሁለቱን ሀገራት ከጎኗ ብታሰልፍ በምዕራቡ በኩል የሚያዘነብለውን የኃይል ሚዛን ማስጠበቅ ትችላል ፑቲን ሞስኮ ነው ባሰሙት ወቅታዊ መልእክታቸው እነዚህን ዋና ዋና ነጥቦች አንስተዋል። የመጀመሪያው የተባበሩት መንግሥታት ድርጅት ቻርተርና ዓለም አቀፍ ሕግ የጣሰውን የእስራኤል ድርጅት ሩሲያ ተወግዘዋለች ያሉ ሲሆን ፑቲን በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግሥትና ሕዝብ ሀዘናቸውን ገልጸዋል። ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት ለማርገብ የበኩሏን አስተዋጽኦ ማድረግ ትቀጥላለች ያሉት ፑቲን ሩሲያ የኢራን የኒውክሌር መርሃ ግብር ጉዳይ በሰላማዊ መንገድ እንዲፈታ የሚያደርገውን ጥረት ሙሉ በሙሉ ትደግፋለች ሲሉ ተደምጠዋል። ፑቲን ከኔታንያሁ ጋር ባደረጉት ውይይት ደግሞ ወደ ድርድር ሂደት የመመለስን አስፈላጊነት አጽንኦት ሰጥተውታል። ፑቲን ውጥረቱ እንዳይባባስ ለማሸማገል ዝግጁ መሆናቸውንም ተናግረዋል። እኛም በመካከለኛው ምስራቅ የተነሳ ከባድ ሰዓት ከልኩ በላይ ሳይግም እንዲቀዘቅዝ ምኞታችንን እየገለጽን የዛሬን እናበቃለን። በወቅታዊ ጉዳዮች ላይ ልዩና ጥልቅ ትንታኔዎችን ለማግኘት ቻናላችንን ሰብስክራይብ አድርገው ይከታተሉ። በየዕለቱ ዘውትር በዚህ ሰዓት ወደ እናንተ እንደርሳለን። ቸር ቆዩ።